አምስት ብር የስድስት ብር ሴቶች ጋር እየሄደ መታጠብ ለሱ በጣም ብርቁ የሆነ ሰው ስለሆነ ይመስለኛል። ቴዶ አሳ እና ቴዶ አሳ እኔን እንደዛ ሲለኝ አልቆምሽልኝም፣ ግን እኔ አሁን ቆም ልሽ አለሁ። ቢኮዝ እኔ ይህልን ያለኝ ሰው ነኝ። ሰው እንዴት ይገማል? እኔ ሰው የሚሸተኝ ከውስጡ ወደ ውጭው የሚወጣው ማንነቱ ነው። አሁን ለምሳሌ ጂጂ ኪያ ብትሉኝ ከውስጧ የሞልቶ የፈሰሰው መቀርና እንትን የሚሸት ነገር ነው። ከአንደበቷ የሚወጣው ቆሻሻ ነገር ስለሆነ ምትሸት ትመስለኛለች። ስጋዋ አይደለም የሚሸተኝ መንፈሷ፣ ህሊኗ፣ ስብዕኗ ይገማል። እውነት እና ዳ ሆድ ዳበስ ዳበስ እያረግሻ ወር አክሱምዬ ይህን ሆድ ዳበስ ዳበስ እያ እና አሁንም ለማንኛውም የባልሽ ጡት ከአንቺ ከበለጠ ባል አይደለም፣ መስፍን ጉቱ ነው። የባልሽ ጡት ከአንቺ ከበለጠ አንቺ ስትቀመጪ፣ ባልሽም ሲቀመጥ ሁለታችሁም ጡት ያላችሁ ከመሰላችሁ ዘርገፍ ያለ ጡት ባል አይደለም፣ መስፍን ጉቱ ነው። ሁሉኔ ብታዩ መማር እንድትረገጥ ትፈልጋለች። በጣም በጣም በጣም ያ አስበሻል። አሁን ሌላ ሌላ ነገር ካወራ ደግሞ ብልግና ነው የሚሆነው። ይቅር፣ ለማንኛውም እዮዳ በጣም እጸየፈ አለው እኔ ደግሞ

ሰላም ነው። ኦኬ። ፓስተር እዮዳብ ስለ ፓስተር እዮዳብ እያወራች ነው። ፓስተር እዮዳብ እንዴት ነው? ፓስተር እዮዳብ እንዴት ነው? ነውጣ ነውጣ እቀክ ቦርጭ አይደለም። ከዚህ በላይ ቦርጭ አለ እንዴ? አሁን ጆይ፣ ነይ ግቢ። ብትባ አትገቢ ብትባ አትገቢ። ፌር ሀሜተኛ አደለሽ። ፌር ሀሜተኛ አደለሽ። እባክሽ አሪፍ አይደለም። ሰማት ነሽ ነሽ ነሽ። ቀጥቅጫቸው ትንሽ ቆይቼ ገብቻ አብረን እንቀጠቅጣለን። ስ እያዳመጥኩሽ ነው። እኔ ግን ጥያቄ አለኝ። ጆይ የባልሽ ጡት ከአንቺ ከበለጠ ባልሽ ከደረጃ ሲወርድ ጡቱ ዘፍ ዘፍ ዘፍ ዘፍ ዘፍ ሲልሽ ምን ይሰማጫል? ሲልሽ ምን ይሰማጫል? ሰው እያስገገመ እኮ ተለያየን እኮ። በእናትሽ፣ የትናንትናው ድግምት ጉዳይ እንሄድበታለን። የትኛው ድግምት? መድኃኒት ቆያለኝ። እሽና፣ ኦኬ። ከዛ እች ሴትዮ አበደች፣ እች ሴትዮ አበደች።

ዲቦራ የዲቦራ ግድ ነው። አስ የጠስንራላባቸው ነው። ሰላም እንዳይኖራቸው ሁለት አማራነቶች እንዲባሉ የምታደርገው ዲቦራ ነው። አስጠንቁላባት። እንደውም ዳይቦ የተፈታለት ቦታ ይዛቸው መሄድ አለበት። በጣም ደግሞ አንቺ ፍቅር የመጨረሻ ስክስክ ብሎ ነው የገባለት። ኧረ ምን ያስጠላል ያሳዘነኝ እሺ የሆነ በረሃ ሰው አልፈልግም ማለች አይደል ሀበሻ ነው የምትፈልገው ማንሄር መግዛት አልችልም ማለች ለሁለታችንም የማንሄድ አልገዛም ማለች አፍሮልኮ አብዶላ ምን ያደረግላ እሷም ግንዳ አይበ እያለች እያለች ነበረ ብሎኛል እኮ። አምኗል እኮ ታውቂያለሽ ነበረ ዩናር ኢዚ ይለኛል እና እንትን ያደረጉ ነበረ። ያመነልኝ ያመነልኝ ያደረጉ ነበር። ቺዚ ስታፍ እናወራ ነበር አለ እና ላይክ ፎን ሴክስ ነገር ያደረጉ ነበር። ቺዚ ስታፍ እናወራ ነበር አለ እና ላገባት ትፈልጋለው እወዳታለው። የመጨረሻ ገብቶለታል እና አስቀነውት በዛኛው ጊፍተር ደግሞ በሽማግሌው ሰውዬ ሌቭል አርባ ሰባት ናቸው። እኔ ጋር ሰተ ትደርሳለ ብለሽ እኮ በቃ ጊፍተራችን እናደርገዋለን እንዲሁ ምንማርከዋል። ዘመኑ ግን ከፍቷል አይመስልሽም? አዎ ከፍቷል፣ ግን በጣም ከፍቷል ግን በጣም እያስከፉት ያሉት ደግሞ ዲቦራ እና ዳይቦ ናቸው። ገንዘብ ምናበት እኮ አጽድታው ብላ ስማው እንትን ሙን ኤቴም ሙን ገብቶሻል? ኤቴም ሙ ምን እንደሆነ አለኮ አለኮ ከዛን እንትን ካረገች በኋላ አውጥታ ጣለችኝ አላልፈልግም ማለትነአለ። እኔ ግን እንደዚ አይነት ሴት ጋ ነው መቆም ፈልገው። ኢንካሬጅ እናረጋታለን። ዲቦራ አወር ሲስተር ዮረን አሜዚንግ ሌዲ

የታባቱ የታባቱ ይህ ዝርክርክ እና እንት አይ እንትኑን አምኖልኛል፣ የፎን ሴክስ እንትኑን አምኖልኛል፣ ፓርቱን አምኖልኛል። ጌታ የአካሉን ግን እየት ነው የተገናኛችሁት? ኢምፐብሊክ ምናምን ሲለኝ ነው አልኩት። እና ባይ ዘ ወይ የቤት ክራይ የሚከፍልላት ስንት ብር ነበረ? በሰላም በምትባል ልጅ ነው የሚልክላት ወደ ዱባይ ገንዘብ፣ የቤት ክራይ ምናምን ይከፍልላታል ለአስራ አራት ወራት። አብረው ነበሩ። ዲቦራ እና ዳይቦ በፍቅር ሊያገባት ይፈልጋታል፣ ይወዳታል። የልቡን ፒያኖ አጫውታለታለች፣ ዘፍናበታለች። ምንድን ነው የጎደለው? ይህን ያህል ብዙ ለወራለበት። እሷ የምታጫወተው ሌሎቹ ሽማግሌ ናቸው። እንደውም ሲንግል ነው እሱ። አይሻላት እሱ ይሻላት ነበረ። ምን ሆና ነው? አይ እኔ ግን እሱን ጋር ብትሆን አያስጠላም እኮ ዳይቦ፣ ሄር ትራንስፕላንት ቢያረግ አያስጠላም። አፍንጫው ምናምን እኮ ቆንጆ ነው ቆንጆ ነው አያስጠላም። አሁ ጂጂ ኪያና ጥበሳት ስለሆነ ቴንኪው አለኝ። ለማንኛውም ውዶች እኔ ዲቦራ አብዶ ብላታል ብቻ ሳይሆን ሁለቱም ራሽን ካወቀ ታሪክ እንዳያደርጋት በእውነት የቤት ክራይ ከፍልላት ነበር። አረ ፈዟል። እሱ ምንም አያደርግም። ላይ እኮ እሱ የሆነ ነገር አድርጎ ጀስቲስ ፎር ዲቦራ እያለን አፋችንን ስንከፍት ይታይሻል። ፎ ም ን አይሽ ማታ ማታ እኮ እየደወለ ምናምን እሷ እን ይመስለኛል። ለምን አምኖብኛላ? መድኃኒት ታሰርታበታለች ዳይቦ ላይ ብሉ አይን እንቆላ ነው እና ሰላም፣ እንዴት ናችሁ? እንዴት ነሽ? አለን ጉዴ፣ እንዴት ነሽ እን እንዴት ነሽ? ያ ልጅ እኮ ቆይ ነው የሚገርምም፣ ቤታ ላይም እኮ ሳይሄድ አይቀርም። የሆነ ነገርማ አላቸው። ዛሬ በጣም ስታወራለት ነበረ። ዛሬ በጣም ስታወራለት ነበረ። ቤ ቤታ ምንድን ነው የምታወራው? ቤታ እኮ ዲቦራን እየሸፋፈነችላት ነው። ዲቦራ ከእሱ ጋር ግንኙነት ጊፍተሯ ነበረ። ምንም ነገር የለም። ጊፍት ይሰጣታል አለቀ። ኖ ለአስራ አራት ወር ግንኙነት ነበራቸው። ሶስቴ አንድ ላይ ተገናኝቷል፣ ሁለቴ ዱባይ። እንዲህ አርግዛለት ያወጣችሁ? ምን ሆነሽ ነው እንደ አዲስ? አርግዛለት ሁሉ ነበር እኮ በላ። አዲስ መረጃ ሲሬስ አርግዛለን ነበር ግን አስወጣች። ጊፍት በጣም ይሰጣል ታውቂያለሽ። ለካስ እሱም ከፈረንጆች ጋር ሸቀል ሸቀል እያደረገ ነው እና ካስረገዛ በኋላ ኔፓ ነው ታውቂያለሽ። እሱም ለምነው እሷም ለምና ልጅ ማሳደግ እንደምታውቂው በምዱ ባይ ምድር ከባድ ነው እና ልጁን ካንስል አደረገችው። ከዛ ወዲ ነው ጸቡን ኮ እንዲጋልጋል ብሎ ቤት አሁን መስመር ላይ ገባችው። አሁን እኮ ይወዳታል። ወዷ ሳይሆን ያወጣ አባትን ለመመለስ ነው። እሱን እንኳን ልጁ መይስ ወጣ። አክስታችንስ ምን ሆና ነው የደፈራት? ልጅ ባባሌ የደፈራት፣ ምስኪኑ ፋኒ የደፈራት ደግነት አርባ አምስት አለፈች እንጂ እኮ አርግዤ እዚያ ነበር ያሳቀኝ። ኧረ እኔ ቆንጆ የምን አርባ አምስት ሆነ? እኔ እኮ አርባ አምስት አመቴ ነው። አርባ አምስት አመቴ ነው እኔ ምን የምታወሩት? አርባ አምስት አመት ገና ብትሆን ግን አርግዤ ልነበረ ነው የምትለው? ጌታ አስረግዞኝ ጌታ ጌታ

የሚተላለፍ በሽታ አለበት፣ ኤች አይቪ አለበት ከተባለ ጀምሮ ጂጂ አይምሮ ጤና ትክክል አይደለም፣ እያበደች ነው። ይሁን እንደ ከታ ስፔሻ እና ታመመ ከተባለ ጀምሮ ጂጂ ጤና ትክክል አይደለም። ኢቨን ያቺም እኮ ጠፋች ሴትዮዋ። ሴትዮዋ አትምሰልሽ እኮ እንትን የመጀመሪያው ባሏም እኮ ገና ከእሷ ጋር ከመተኛቱ ነው በሽተኛ ሆኖ የሞተው ሼባው፣ የመጀመሪያው ታውቂያለሽ። ግን በዚህኛው ልጅም ደግሞ ዞሮ ደረሰ። በወጣት ልጅ እንኳን ወጣት ልጅ የሚቀጫ በሽታ ነው ውስጧ ያለው ውስጧ የተከማች የሆነ ገርማ ከምብርታ በታች አለ የሆነ አሲድ ሰው የሚያጠፋ ምግብ ሚያስነሳት የሚያሰድባትም ያ ይመስለኛል። እኔ ግን ጂጂ ሆዴ በሽታ አለበት የሚተላለፍ ከተባለ ጀምሮ ጂጂ ጤነኛ አይደለም። እንደ እብድ ነው የምትናገረው። ኖቲስ አድርጋችኋል ግን ጋይስ በእውነት በጣም እንደ እብድ ነው። ሁለት ሀሳብ እኮ ነው የምትቀላቅለው። አዎ፣ አራፍሬ ድራግ ታጭሳለች። ብታለም አቋም አላት። እሷ እኮ ሁለት አይነት ሀሳብ ነው ያላት። ጠዋትና ከሰዓት ምናምን ፊት ነው ያላት። ጤና ትክክል አይደለም። እጅዬ አንቺ ምን አይነት በሽታ ቢይዛ እና አንቺ ዶላር ወርዝ የሚያደርግ ኮይን አለሽ እኔ ጋ ለዊግሽ ሰጥሻለሁ ትናንት እንኳን በሰወርዶ ሊኖ ለጂጂ ዊግ ልገዛ ነው። ይህን ጸጉር እናሰበስባለን። የጀርመን ፖሊስም ል ፖሊስም ቁልፍ የሚያዝ ዊግ እንዳትገዢ ጂጂዬ። ችግር ያለብሽ የሰው ጸጉር አሁን እኮ ለንትንም እንዳይመች ተደርጉ እኮ እያለቀ ነው። በቃ እሷ እኮ ፊቷ ና ሁሉም ተሸበሸበው መያዝ አቃተው። ኤቭሪቲን ፈረሰ። እናቴ አሁን ምከፍትላት ስራ ፈቶ ሲያይሽ ያንቺ በውበት ቁንጅና ማን ነበር ያለ አንቺ የሚለውን አንድ ሰሞን ፀሐይ ላይ ወታ ግር እያነሳች እንዳልዘለለች። ሰርጀሩ ለካስ መልሶ የሸበሽባል። እኔ እኮ ነቃች፣ ወጣት ሆነች፣ ለመለመች ስል ወደፊቷ ተመለሰ። ታደርልኮ ጂጂ እኮ መልኳ አያስጠላም። በነገራችሁ ላይ ሰርጀሪው እና ዲፕሬሽኑ አሁን በዲፕረስ ከመሆኗ የተነሳ ገሏን ራሱ ከታጠበች ሁለት ሳምንት በላይ ሆኗታል። ያኔ አሁን ይሄ ለመስደብ ምናምን አይደለም፣ ዲፕሬስድ ናት ጂጂዬ፣ እና ፊልተሩ እንኳን ሊሸፍነው አልቻለም። ዲፕሬሽኑ አለ እና አይ ኖው ሂወት ሀርድ ነው። መኖር ራሱ እያመመን ነው። እውነቴን ነው። አይ ኖው ሂወት ሀርድ ነው እረዳሻለ፣ የኔ ቤት እረዳሻለሁ፣ የኔማ ቤት ዊጉን አለባት። የ ስለ ስታወርድ አላት ብዬ ግን አሁን ደግሞ ትናንት አንበሳ

ይላይ አረ ዘፈኑ ሁላ እኮ ሌላ ነው። እሱ ራሱ የሚጋበዛት ወረድ በይ ወረድ ወረድ በይ ወረድ ነው። ከተቀመጠች በማትነሳ ኮ በእሱ ሲመጣ ጊዜ ጌታን ሁለት የተነሳለች እኔ ግን ግን እኔ እሷ ምን ሴጣን አሳስቷት ነው ጌ የሆነችው እንደዚህ የሚወዳ ልጅ እያለ እነዚህ ሴቶች ላይ ነው የሚሞክሩት። ታውቂያለሽ አይደለ ያ

ፋይናንሻል ዶሚኔትሪክስ እያደረጉ ነው። ቲክቶክ ላይ ግቢና፣ ዋናስ ፋይናንሻል ዶሚኔትሪክስ ብለሽ ጎግል አድርግ። እኔ ግን አንድ ነገር ሞደርን፣ አሁን ያለበት ሀገር እየኖረ ሰርቶ መብላት እየተቻለ